በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬም ሌላ ቀንና ሌላ እድል ሰጥቶን ጥናታችንን እንቀጥላለን። የዛሬው የጥናታችን ክፍል ትንቢተ ኤርምያስ ምዕራፍ 2 ከቁጥር 14 እስከ 22 ያለው ይሆናል። ክፍሉን አነብና እንመለሳለን። እንዲህ ይላል። እስራኤል ባሪያ ነውን ወይስ የቤት ውልድባሪያ ታዲያ ስለምን ለብዝበዛ ተዳረገ? አንበሶች በእርሱ ላይ አገሱ፣ በኃይለኛ ድምፅ ምጮሁበት። ምድሩን በአድማ አድርገውበታል። ከተሞቹ ተቃጥሏል፣ ወናም ሆነዋል። ደግሞ የሜንፎስና የጣፍናት ሰዎች መሐል አናትሽን ላጩሽ። በመንገድሽ የሚመራሽን እግዚአብሔር አምላክሽን በመተውሽ ይህን በራስሽ ላይ አላመጣሽ ምን? ከሺወር ወንዝ ውሃ ለመጠጣት አሁንስ ለምን ወደ ግብፅ ወረድሽ? ከኤፍራጥስ ወንዝስ ውሃ ለመጠጣት ወደ አሶር መውረድ ለምን አስፈለገሽ? ክፋትሽ ቅጣት ያስከትልብሻል፣ ክህደትሽም ተግሳጽ ያመጣብሻል። እግዚአብሔር አምላክሽን ስትተይ እኔንም መፍራት ችላ ስትይ ምን ያህል ክፉና መራራ እንደሚሆንብሽ አስቢ። እስቲ አስተውይ ይላል የሰራዊት ጌታ እግዚአብሔር። ከጥንት ጀምሮ ቀንበርሽን ሰበሩ፣ እስራትሽን በጣጠሱ፣ አንቺም አላገለግልህም አልሽ። ከፍ ባለውም ኮረብታ ሁሉ ላይ በእያንዳንዱም ለምለም ዛፍ ስር ለማመንዘር ተጋደምሽ። እኔ እንደ ምርጥ የወይን ተክል ጤናማና አስተማማኝ ዘር አድርጌ ተክዬሽ ነበር። ታዲያ ብልሹ የዱር ወይን ተክል ሆነሽ እንዴት ተለወጥሽብኝ? በልዩ ቅጠል ብትታጠቢ ብዙ ሳምና ብትጠቀምም የበደልሽ እድፍ አሁንም በፊቴ ነው፣ ይላል እግዚአብሔር። እንጸልይና እንቀጥላለን። የህይወታችንን ጨለማ ያበራ የድነታችን አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብር ለአንተ ይሁን። እግዚአብሔር ሆይ ከአንተ ጋር ስንሆን ከአንተ ጋር ስንኖር መንገድህን የሚያሳየንን ፈቃድህን የሚገልጥልን ያው የሆነውን ቃልህን ዛሬም እንድታስተምረን፣ አንዳችን ምክር በልባችን እንድትናኖር እግዚአብሔር አምላካችን ቆም ብለን አንተን እንድናስብህ እንዲረዳን ምክርህን እንድትሰጠን እንለምንሃለን። ይህን ስለምታደርግም ደግሞ እናመሰግንሃለን። ክብር ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ለዚህ አሁን ላነበብኩላችሁ ትንቢተ ኤርምያስ ምዕራፍ ሁለት ከቁጥር 14 እስከ 22 ላለው ክፍል ርዕስ የምንወስደው ከቁጥር 20ን ይሆናል። አንቺም አላገለግልም አልሽ በሚለው ወስደን ይሁዳ እግዚአብሔርን አላገለግልም አለች በሚል ሀሳብ እንመለከታለን። ቁጥር 14 ላይ እስራኤል ባሪያ ነውን? ወይስ የቤት ውልድ ባሪያ? ታዲያ ስለምን ለብዝበዛ ተዳረገ? ይላል እንደምናውቀው። እስራኤል ለእግዚአብሔር ባሪያ አይደለችም። ከግብፅ አውጥቷት በሲና ተራራ በቃል ኪዳን እጅግ ጥልቅ በሆነ በባልና በሚስት ግንኙነት በሚገለጥ ጥልቅ በሆነ ህብረትና ግንኙነት እንደተሳሰሩ እናውቃለን። በእንደ አይነት በዚያ መልኩ የራሱ ያደረጋት ምዕራፍ ሁለት ቁጥር አንድ ላይ እና ሁለት ላይ እንደሚገልጸውም ደግሞ ሙሽራው የሆነች እንዲሁም ደግሞ እነርሱ ከመከር በኩራት ለሱ እንደሚሰጡ ሁሉ ከምድር ህዝቦች ሁሉ በኩራት አድርጎ ቀድሷት ለራሱ ያደረጋት ህዝቡ የተመረጠች ትውልድ፣ የንጉሥ ካህናት፣ ለርስቱ የተለየች ወገን ነች። እንግዲህ እንዲህ ሆና ሳለች ለምን ለብዝበዛ ተዳረገች? ለምንድን ነው ጨክኖ እግዚአብሔር ለጠላት አሳልፎ የሚሰጣት ስንል ቁጥር 17 ላይ መልሱን ይነግረናል። በመንገድሽ የሚመራሽን እግዚአብሔር አምላክሽን በመተውሽ ይህን በራስሽ ላይ አላመጣሽምን? ምን ይላል? በመንገድ የሚመራትን ከሱ ጋር ባላት ህይወት ከሱ ጋር ባላት ጉዞ እየመራት እየመራት እየመራት በፈቃድ ውስጥ እያኖራት የራሱ አድርጓት አብሯት የሚያኖራትን የእግዚአብሔርን ምሪት ለመከተል ፈቃደኛ ባለመሆኗ እግዚአብሔር እንደሚተዋት ለጠላት ታልፋ የምትሰጠው ደግሞ በዚህ ምክንያት እንደሆነ ይናገራል። ቁጥር 15 ላይ ይህም በመሆኑ እግዚአብሔር ለጠላት አሳልፎ ስለሚሰጣት ጠላቶቿ እንደ አውሬ ያድኗታል፣ እንደ ደቦል አንበሳ ያገሱባታል። ከተሞቿን አፈራርሰው ሰው የማይኖርበት ወና ያደርጉባታል። ቁጥር 16 ላይ እንዲህ ይላል ደግሞ የሜንፎስ እና የጣፍናስ ሰዎች መሃል አናትሽን ላጩሽ ይላል። እነዚህ የሜንፎስ እና የጣፍናስ ሰዎች የተባሉት ግብፃውያን ናቸው። ጉዳት በማድረስ እንደሚያዋርዷት ይናገራል። ቁጥር 18 ላይ ስንሄድ ደግሞ ከሺሆር ወንዝ ውሃ ለመጠጣት አሁንስ ለምን ወደ ግብፅ ወረድሽ? ከኤፍራጥስ ወንዝስ ውሃ ለመጠጣት ወደ አሶር መውረድ ለምን አስፈለገሽ ይላል። እንግዲህ የአባይን ወንዝ ለመጠጣት ወደ ግብፅ የኤፍራጥስንም ውሃ ለመጠጣት ወደ አሶር መሄድ ማለት ምን ማለት ነው? ከእነሱ እርዳታና ድጋፍ ፍለጋ ማለት ነው። ይሄ እግዚአብሔርን ትቶ ወደ ግብፅና ወደ አሶር ሄዶ እርዳታና ድጋፍ መጠየቅ ምንም ትርፍና ጥቅም እንደሌለው እግዚአብሔር ነገራት። እግዚአብሔርን ትቶ ወደ ማንም መሄድ አንዳች እርዳታ የሚያስገኝ አንዳች ጥቅምና ፋይዳ የሚኖረው አይሆንም። ስለዚህ ግብፅም በሆነች አሶር ከባቢሎን እጅ ሊያስጥሏት አይችሉም። እግዚአብሔር ባለመመለሳቸው ምክንያት ለባቢሎናውያን አሳልፎ ሊሰጣቸው ጨክኗል። ስለዚህ የግብፅም ሆነ የአሶር እርዳታ ከዚህ ከባቢሎናውያን እጅ ሊያስጥሏት አይችልም። ቁጥር 36 ላይ ምዕራፍ 2 ቁጥር 36 ላይ እንዲህ ነው የምለውም፣ አሶር እንዳዋረደሽ ግብፅም እንዲሁ ያዋርድሻል ይላል። ስለዚህ ከእነሱ የምትፈልገውን እርዳታ ሊሰጧት አይችሉም። ቁጥር 19 ላይ ክፋትሽ ቅጣት ያስከትልብሻል ብሻል ክህደትሽም ተግሳጽ ያመጣብሻል። እግዚአብሔር አምላክሽን ስትተይ እኔንም መፍራት ችላ ስት ምን ያህል ክፉና መራራ እንደሚሆንብሽ አስብ እስቲ አስተውዪ፣ ይላል የሰራዊት ጌታ እግዚአብሔር። አካሄዷ ከእግዚአብሔር ፈቃድ ውጭ ስለሆነ እግዚአብሔር አካሄዷን እንድታስተካክል ሲመክራት እንመለከታለን። ለመስማት ፈቃደኛ ካልሆነች ግን ክህደት ነውና የምትፈጽመው፣ የምትሄድበት አካሄድ መራራ ነገር እንዲያገኛት ይተዋታል። እግዚአብሔር ለምኞቷ፣ ለመንገዷ አሳልፎ ይሰጣታል። ስለዚህ ኃጢአት የሚያስከትለው ቅጣት ሁሉ ያገኛታል ወገኖቼ ሰው በተሳሳተ መንገድ በመሄድ ሲጸና የእግዚአብሔርን ድምፅ አልሰማ ስል ሰው ለመመለስ አልፈቅድ ስል እግዚአብሔር የሚያደርገው ጥበቃውን ያነሳል። ኢሳያስ ምዕራፍ አምስት ላይ እንዲሁ በወይን ስለተመሰለችው ስለ እስራኤል በተነገረበት ክፍል ውስጥ እግዚአብሔር የሚያደርገውን ስናገር እንዲህ ነው ያለ። ቁጥር አምስት ላይ አጥሩን እነቅላለሁ፣ ለጥፋት ይጋለጣል፣ ግንቡንም አፈርሳለሁ መረጋገጫም ይሆናል። ምንድነው ያለ? አጥሩን እነቅላለሁ፣ ግንቡን አፈርሳለሁ። ስለዚህ እግዚአብሔር አጥሩን እነቅላለሁ፣ ቅጥሩን፣ ግንቡን አፈርሳለሁ ስል ምን ማለቱ ነው? ጥበቃዬን አነሳለሁ፣ ጥበቃዬን አቆማለሁ ማለቱ ነው። ስለዚህ እግዚአብሔር መገኘቱን ሀልወቱን ሲያቆም ወገኖቼ፣ ከእግዚአብሔር የተቀበልነው በረከት ይሸሻል፣ ለጠላት የተጋለጠን እንሆናለን። ሰው የእግዚአብሔርን ተግሳጽ ለመስማት እንቢ ሲልና ላለመመለስ ሲጨክን፣ ምነው በቀረብኝ፣ ምን ነው ባላደረግኩት፣ ምነው እንዲያና እንዲያ ባል ሆንኩ በምልበት ሁኔታ ውስጥ ተገኝቶ በንስሐ እስኪመለስ ድረስ እግዚአብሔር ለፈቃዱ አሳልፎ ይሰጠዋል። ይሁዳ ይህ እንደሚሆንባት ነው የተናገረው። እግዚአብሔርን ትታለች፣ እርሱንም አልፈራችም። እነዚህ ሁለት ነገሮች በሕይወት በጣም ክፉ ነገሮች ናቸው። ክፉ በቀላሉ እንዲያገኘንም አሳልፎ የሚሰጡን ነገሮች ናቸው። እግዚአብሔርን መተው፣ እሱን አለመፍራት በጣም ክፉ ነገር ነው። እግዚአብሔር ይሁዳ ከዚህ በደል እንድትርቅ ሲነግራት ነው የምንመለከተው ቁጥር 22 ላይ እንዲህ ይላል። ከጥንት ጀምሮ ቀንበርሽን ሰበርኩ እስራትሽን፣ በጣጠሱ አንቺም አላገለግልህም አልሽ። ከፍ ባለውም ኮረብታ ሁሉ ላይ በእያንዳንዱም ለምለም ዛፍ ስር ለማመንዘር ተጋደምሽ ይላል። ይሄ ርእሳችን እንደወሰንበት ቁጥር ነው። ይሁዳ እግዚአብሔርን አላገለግልም አለች። ዘጸአት ስምንት አንድ ላይ እንደምናስታውሰው ሙሴ ሄዶ ለፈርዖን እንድነግር እግዚአብሔር የነገረው ያገለግለኝ ዘንድ ህዝቤን ልቀቅ የሚል ነበር። አንዳንድ ትርጉሞች ያመልከኝ ዘንድ ይላሉ። እነዚህ ሁለቱም በተለዋዋጭ ይቀርባሉ። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። እግዚአብሔርን ማምለክ፣ እግዚአብሔርን ማገልገል በተለዋዋጭነት ሲቀርቡ እንመለከታለን። እናም እግዚአብሔር አላገለግልም አልሽ ይላታል ይሁዳም ወይም የይሁዳን ህዝብ ማለት ነው። እንግዲህ እግዚአብሔር የይሁዳ ህዝብ እንዲያገለግለው እንዲያመልከው ነበር። ከግብፅ ምድር ቀንበሩን ሰብሮ እስራቱን በጥሶ ነፃ ያወጣው የይሁዳ ህዝብ ግን እግዚአብሔርን ለማመለክም ለማገልገልም ፈቃደኛ አልሆነም። ከዚህ ይልቅ ጣዖት ለማምለክ መረጡ። የአረማውያንን የአምልኮ ቦታዎችና አምልኳቸውን መረጡ። ለዚህ ነው ከፍ ባለውን ኮረብታ ሁሉ ላይ በእያንዳንዱም ለምለም ዛፍ ስር ለማመንዘር ተጋደምሽ ይላል እንዳልኳችሁ የእግዚአብሔርና የእስራኤል ግንኙነት በባልና በምስት ግንኙነት የተመሰለ ነው ለዚህ ነው ፈጣሪ እግዚአብሔር ባልሽ እንዲህ ይላል ተብሎ ሁሉ የሚነገረው ስለዚህ እስራኤል እግዚአብሔርን ትታ ጣዖት ለማምለክ በምትሄድበት ጊዜ በዚህ አመነዘረች በሚል ቃል የሚገለጸው ለዚህ ነው እግዚአብሔር የራሱ አድርጓታል እስራኤልን ስለዚህ እግዚአብሔርን ለማምለክና ለማገልገል ፈቃደኛ ሳይሆኑ ሲቀሩና አልፎም ደግሞ ጣዖት ሲያመልኩ ምን ሆነ ማለት ነው? እግዚአብሔር ህዝቡን ህዝቡን ነፃ ያወጣበትን አላማ አጣ ማለት ነው። እግዚአብሔር ከግብፅ ነፃ ሲያወጣቸው ቀንበራቸውን ሰብሮ እስራታቸውን በጥሶ ነፃ ሲያወጣቸው አላማው ምንድን ነው? የእሱ ሆነው እሱን እንዲያመልኩትና እንዲያገለግሉት ነው። ይህ ሳይሆን ሲቀር ወገኖቼ እግዚአብሔር ያሰበውን ከነሱ ሊያገኝ የፈለገውን ነገር አጣ ማለት ነው። ቁጥር 21 ላይ እኔ እንደ ምርጥ የወይን ተክል ጤናማና አስተማማኝ ዘር አድርጌ ተክየሽ ነበር። ታዲያ ብልሹ የዱር ወይን ተክል ሆነሽ እንዴት ተለወጥሽብኝ? ይላታል። የወይኒ ተክል ቅድም ኢሳያስ አምስት ላይም እንደተመለከት ነው የእስራኤልን ህዝብ የሚያመለክት ተምሳሌት ነው። ሌላው ህዝብ በወይኒ ተክል ሊገለጽ ይችላል። ነገር ግን እግዚአብሔር እስራኤል ከህዝቦች ሁሉ የተለየች የተመረጠች፣ ልዩ ጥራት ያለው ወይን ነው ያደረጋት። ምርጥ ዘር ነው ያደረጋት። ምርጥ ህዝብ፣ የንጉስ ካህናት፣ የተቀደሰች ለርስቱ የተለየች ወገን ነው ያደረጋት። እንዲህ አይነት ወይን ነው ያደረጋት። እነርሱ ግን የክፋት ዘር ሆኑ፣ ክፉዎች ሆነው ተገኙ። ቁጥር 22 ላይ እንዲህ ይላል፦ በልዩ ቅጠል ብትታጠቢ ብዙ ሳሙና ብትጠቀምም የበደልሽ እድፍ አሁንም በፊቴ ነው ይላል፣ የሰራዊት ጌታ እግዚአብሔር። እንደምናውቀው መጽሐፍ ቅዱስ ኃጢአትና በደል በእውነተኛ ንጽሐ በእውነተኛ ንሳ እንደሚነፃ ይናገራል። እውነተኛ ንሳ ኃጢአትና በደልን እንደሚያስወግድ ይቅርታ እንደሚያስገኝ መጽሐፍ ቅዱስ ይናገራል። እስራኤል ግን ላይዋን እንጂ ልቧን ወይም ውስጧን አልነበረም የምታጥበው። ስለዚህ በብዙ ሳሙና የሳሙና አይነት ላይዋን ነበር የምታነጻው፣ ላይዋን ነበር የምታጥበው። ስለዚህ በሳሙና አይነትም ሆነ ብዛት ራሷን ከእድፈቷ ልታነጻ እንደባትችል እግዚአብሔር ይነግራታል። ለምን ኃጢአት የሚነጻው በእውነተኛ ንስሐ ነው። የኃጢአት ይቅርታ የሚገኘው በእውነተኛ ንስሐ ነው፣ በእውነተኛ መመለስ ነው። እነሱ ግን የሳሙና አይነት እየለዋወጡ እላያቸውን ነበር የሚያጥቡት። ስለዚህ የሚያስፈልገው እውነተኛ ንስሐ ነው እና እውነተኛ ንስሐ ግቢ ሲላት ይሁዳን እንመለከታለን። ወገኖች የእግዚአብሔር ሕዝብ የሚያደርገን በእውነት እርሱን ማምለካችንና ማገልገላችን ነው። የዚህ ዘመን ትልቁ ችግር የቤተ ክርስቲያንም እንደ ግለሰብም ትልቁ ችግራችን ወገኖቼ እንደ ይሁዳ ሕዝብ ውጫዊ ስርዓት ላይ ማተኮራችን ነው። ሃይማኖታዊ ስርዓቶች ላይ ማተኮራችን ነው። በክርስትና ሃይማኖት ውስጥ መገኘት በራሱ የእግዚአብሔር ህዝብ ሊያደርገን አይችልም። በሃይማኖታዊ ስርዓት ውስጥ በመገኘታችን ብቻ እግዚአብሔርን እንዳመለክንና እንዳገለገል ነው ሊሰማን አይገባም። በክርስትና እምነት ውስጥ ሆነንም እግዚአብሔርን መተውና ጣዖት ማምለክ አለ። እንደ አህዛብ የሆነ ቦታ መርጠን የሆነ ሐውልት ወይም የሆነ የሆነ ነገር ተክለን አቁመን ወደዛ እየሄድን ላናመልክ እንችላለን። ብዙ ጣዖት አለ። ገንዘብን መውደድ በዚህ ዘመን ውስጥ ትልቅ ቁጥር አንድ ጣዖት አይደለም ወይ? በተለያየ ነገር ላይ አለን በምንለው በቤተሰብ ይሁን በዘመድ ይሁን በሆነ በሆነ ነገር መታመን መደገፍ፣ ለነገ ይሆነኛል፣ ለነገ ይሄ ነገር ያዋጣኛል ማለት ይሄ ትልቅ ጣዖት ነው። ከእግዚአብሔር ይልቅ በልባችን ትልቅ ቦታ የሰጠነው ነገር፣ ከእግዚአብሔር ይልቅ ያከበድነው ነገር፣ ከእግዚአብሔር ይልቅ የምንሳሳለት ነገር እሱ ጣዖት ነው። ዛሬ እንዲህ አይነት ነገር ወገኖቼ ብዙ አለ። ስለዚህ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እግዚአብሔር አምላካችንን መውደዳችንን እርግጠኞችን ነው በእውነት እግዚአብሔርን እያመለክ ነው እያገለገል ነው ለመሆናችን የምንኖረውና ኑሮና ህይወት እሱ እንደሚነግረን እንደሚመሰክርልን እርግጠኞች እንሆን። ወገኖቼ በክርስትና ሃይማኖት ውስጥ መገኘታችንን፣ በቤተ ክርስቲያን ውስጥ መገኘታችንን፣ በቤተ ክርስቲያን የአምልኮ ስርዓት ውስጥ መገኘታችን እነዛን ስርዓቶች መፈጸም መቻላችንን እንደ ዋስትና መቁጠር የለብንም። በትክክልም በእውነትም እግዚአብሔርን እያመለክነውና እያገለገልነው እንዳለን አድርገን በዛ ብቻ መውሰድ የለብንም። ህይወታችንን ኑሯችንን፣ እሱን እንመርምር፣ እሱን እንፈትሽ ዛሬ እንደ ግለሰብም እንደ ቤተክርስቲያንም ትኩረት የተሰጠ ወገኖቼ ለሃይማኖታዊ ስርዓት ነው። ብዙ ነገር ፈርሶ በቤተክርስቲያን ውስጥ ብዙ ነገር ፈርሶ የሰው ህይወት ፈርሶ ወገኖች፣ ትኩረቱ የእሁድ አምልኮ ወይም ደግሞ ሌላ ፕሮግራም፣ እሱ ስርዓቱን ጠብቆ ቅደም ተከተሉን ጠብቆ ተፈጽሟል ወይ የሚለው የጌታ ራት እየተወሰደ ነው ወይ ስርዓቶቹ፣ ትልቅ ትኩረት የአገልጋዮችም የሽማግሌዎችም ትኩረት እሱ ላይ ነው እሱ በቅደም ተከተል ሳይዛባ ከተፈጸመ በቃ እግዚአብሔር እንዳመለክንና እንዲያገለገልን ይቆጠራል። አደለም? ህይወታችን እሱን አይነግረንም። ኑሯችን እሱን አይነግረንም። ፍቅራችን እሱን አይነግረንም። ወገኖች ቆም ብለን እንመርምር። እስራኤላውያን ፋሲካ ሆኖላቸው ከግብፅ የወጡት ወገኖቼ በጠቦት ደም ነው። የእኛ እንዲህ አይደለም። እግዚአብሔር በልጁ በክርስቶስ ኢየሱስ የከበረ ደም ነው ልጆቹ ያደረገን የእሱ ያደረገን ህዝቡ ያደረገን እንድናመልከውና እንድናገለግለው እግዚአብሔር የለየን በልጁ በክርስቶስ ኢየሱስ ክቡር ደም ነው። ታዲያ ይህን በልጁ ደም እኛን ያዳነበትን በልጁ ደም እኛን የዋጀበትን ዓላማውን በእኛ እያሳካ እንደሆነ እርግጠኞች እንሁን። እንደ ቤተ ክርስቲያንም እንደ ግለሰብም እግዚአብሔር እኛን ያዳነበትን ምክንያት እኛን ያዳነበትን ዓላማ እሱን ከእኛ እያገኘ ነው ወይ? እግዚአብሔር እንኳንም አዳንኳቸው እንኳንም የራሴ ያረኳቸው እንኳንም የኔ ሆኑ ብሎ እግዚአብሔር ደስ ይሰኝብናል ወይ? ህይወታችን ኑሯችን እሱን ደስ የሚያሰኝ ሆኑ በእውነት እያመለክ ነው እያገለግል ነው አይቶ፣ እግዚአብሔር ልቡ አርፎብን እንኳንም አዳንቋቸው እንኳንም የኔ ያረግኳቸው የሚል ስሜት ይሰማው ይሆን? የይሁዳ ህዝብ እግዚአብሔር አድኗቸው ነጻ አውጥቷቸው አናገለግልህም አሉ። አንቺ ግን አላገለግልህም አልሽ፣ ወገኖቼ የእውነት እያመለክነው ነው? የእውነት እያገለገልነው ነው? አካሄዳችን፣ ኑሯችን፣ ህይወታችን፣ ፍቅራችን፣ መውጣት መግባታችን ይሄንን ያረጋግጥልናል። ቆም ብለን እናስብ። እግዚአብሔር ይባርካችሁ፣ ጸጋውን ሰላሙን በያላችሁበት ያብዛላችሁ። ጌታ ቢፈቅድና ብንኖር በሚቀጥለው ጥናት እንገናኛለን። ሰላም ሁኑልኝ።